ሰላም ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሳቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ተስፋ አይጠገብ ነኝ፣ አብራችሁን ቆዩ። በምዕራብ ጎንደር ዞን አዳኝ ሀገር ጫቆ ወረዳ ለሁለንተናዊ ብልጽግና የንግዱ ማህበረሰብ ሚና በሚል መሪ ቃል ከነጋዴ ባህር ከተማ ነጋዴዎች ጋር ውይይት ተካሂዷል። የጸጥታ ችግሩ እያስከተለ ያለውን የኑሮ ውድነት በጋራ ለመከላከል ዓላማ አድርጎ ውይይቱ መካሄዱ በዕለቱ ተገልጿል። ሰላም ከሌለ ነግዶ ማትረፍም ሆነ ሌሎች ማህበራዊ እንቅስቃሴዎችን ማከናወን አይቻልም ያሉት የወረዳው ዋና አስተዳዳሪ አቶ ሰጠኝ ቀስቅስ የንግዱ ማህበረሰብ ለሰላሙ የበኩሉን ሚና ሊወጣ ይገባል ብለዋል። የወረዳው ንግድና ገበያ ልማት ጽህፈት ቤት ኃላፊ ወይዘሮ ፍሬወት ምስጋናው የሰላም ችግሩ በንግዱ ማህበረሰብ ላይ እያደረሰ ያለውን ችግር በመረዳት መንግሥት ለመፍትሔው እየሰራ እንደሚገኝ ተናግረዋል። ሕገ ወጥ የንግድ እንቅስቃሴን ለመቆጣጠር እየተሰራ መሆኑንም ወይዘሮ ፍሬ ፍሬህይወት አንስተዋል። መንግስት በየወቅቱ የሚፈጠሩ ችግሮችን በመቋቋም ልማቶችን ማልማት መቻሉን በጥንካሬ ያነሱት የንግዱ ማህበረሰብ አባላት በጸጥታ ችግሩ ምክንያት የተስፋፋውን የእገታና ዘርፊያ ወንጀል ሊከላከል እንደሚገባም አስገንዝበዋል። የአዘዞ መተማ መንገድ መዘጋት የኑሮ ውድነቱን አባብሶታል ያሉት አስተያየት ሰጪዎቹ መንገዱን ለማስከፈትና ዘላቂ ሰላም ለማምጣት መንግስት ጠንክሮ መስራት አለበት ብለዋል። ከጸጥታ ኃይሉ ጎን በመቆም የአካባቢውን ሰላም ለማስጠበቅ እንደሚሰሩ ነጋዴዎቹ ተናግረው ያለምንም ስጋት ተግባርን ለመፈጸም የሁሉም ሰው ያላሳለሰ ጥረት ያስፈልጋል ብለዋል። መረጃው የአዳኝ ሀገር ጫቆ ወረዳ የመንግስት ኮሚኒኬሽን ጽህፈት ቤት ነው። በህብረተሰቡ ተሳትፎ 25 ክፍሎች ያሏቸውን የመንግስት መስሪያ ቤቶች ገንብቶ ማጠናቀቁን በአማራ ክልል ወልቃይት ጠገዴ ሰቲት ኩመራ ዞን የአውራ ወረዳ አስተዳደር አስታወቀም። ግንባታው ከዚህ ቀደም በተለያዩ ቦታዎች በግለሰቦች ቤት ሲሰጥ የነበረውን አገልግሎት ወደ አንድ በማምጣት የተገልጋዩን እርካታ ለመጨመር እንደሚያስችልም ተጠቁሟል። የዞንና የወረዳው አመራሮች እንዲሁም የማህበረሰቡ ተወካዮች በተገኙበት ግንባታው ተመርቋል። ዘገባው የአምሳሉ አሞኘ ነው። ንጉስ ስንታየው ያቀርበዋል። ህወሓት ሀገር ያስተዳደር በነበረበት ወቅት የወልቃይት ጠገዴ የማንነት ጥያቄ እየተጠናከረ መምጣቱን ተከትሎ የማህበረሰቡን አቅም ለማዳከም ከወሰዳቸው እርምጃዎች መካከል ባልተገባ መንገድ ዞኑን በተለያዩ ወረዳዎች መከፋፈል አንዱ ነበር። በዚህ ወቅት ከተከፈሉ ወረዳዎች መካከል ደግሞ የአውራ ወረዳ አንዱ መሆኑን የወረዳው አስተዳዳሪ አቶ ፈረደ ባሬውን ይናገራሉ። ወረዳው ያለምንም ቅድመ ዝግጅት እየተከፈለ በመሆኑም የመንግስት መስሪያ ቤቶች ባለመኖራቸው ከፍተኛ ወጪ ለኪራይ በማውጣት በግለሰቦች ቤት አገልግሎት ይሰጥ እንደነበርም አቶ ፈረደ ተናግረዋል። ወልቃይት ጉዳይ በጣም እየጠነከረ ከሄደ በኋላ ወልቃይት በተለያዩ አካባቢዎች በመክፈል ኃይል ለመቀነስ ጥያቄው ለማንኮላሸት የተፈጠረው ወረዳ ነው። ምንም መስሪያ ቤት ሳያዘጋጁ በገበሬ ቤቶችን መስሪያ ቤቶችን በመክፈት በወር እስከ 200 የሚሆን የክራይ መስሪያ ቤት እንከፍላለን። በአንድ አመት እስከ ሁለት ነጥብ ምናምን ሚሊዮን ክራይ ይከፈላል። ማህበረሰቡን በማሳተፍ ሃያ አምስት ክፍሎች ያሏቸው መስሪያ ቤቶች ገንብቶ አገልግሎት መስጠት መጀመሩንም አቶ ወፈረዳ አስረድተዋል። ህዝቡን አንቀሳቅሰን መስሪያ ቤት መስራት አለብን ብሎ እቅድ አወጣ። ከእቅዱ አንጻር ፕሮጀክት ነደፍን፣ ህዝባችን አንቀሳቀስን። በህንፃና በላሜራ ነው የተሰራ። እስከ 25 የሚሆኑ ክላሶች አሉት። ይሄ 25 ክላስ ኦልሞስት 89% የመስሪያ ቤት እጦታችን አጠጋግተን ቢሆን ቀርፎልናል። በዞኑ የመሰረተ ልማት ችግሮች ካሉባቸው አካባቢዎች መካከል አውራ ወረዳ አንዱ መሆኑን የዞኑ ግብርና መምሪያ ኃላፊና የዞኑ አስተዳዳሪ ተወካይ አቶ አወቀ መብራቱ ተናግረዋል። ማህበረሰቡ ለልማቱ እያደረገ ያለውን ተሳትፎ አጠናክሮ መቀጠል አለበት ያሉት አቶ አወቀ የማህበረሰቡን ጥያቄዎች ለመፍታት መንግስት ቁርጠኛ መሆኑን ተናግረዋል። ሌላም የማህበረሰቡ ጥያቄዎች ካሉ የምንፈታበት እድል በጣም ቅርብ ነው። እውነቴ ነው የምላችሁ። የእኛ ህዝብ ደግሞ ጠንካራና ጀግና ህዝብ ነው። ችግሩ እንኳ ቢኖረው ችግሩን ተቋቁሞ ገንዘብ እያዋጣ ትምህርት ቤት እየገነባ ነው፣ ጤና ጣቢያ እየገነባ ነው፣ መንገድ እየሰራችው ነው። ይህ መጠናከር አለበት። አስተዳደር እየሰራችው። የተለያዩ የመንግስት መስሪያ ቤቶች በአንድ ላይ መሆናቸው የህብረተሰቡን እንግልት፣ ጉልበትና ወጪ እንደሚቀንስ የአውራ ከተማ ነዋሪ ዲያኮን መኩሪያው የሻነ ተናግረዋል። ቅርብ ለቅርብ ስለሆነ ተመጋጋቢ ስለሆኑ የሆነ ባለሙያም ያሳይሃል። በጽሁፍም ስለተጻፈበት ከፊቱ የሚያነብሰው ታፔላ እያየ እየገባ እየተገለገለ ነው። ትልቅ ለህዝቡ ትልቅ ፋይዳ አለው። ጊዜም ማቴሪያልም ወጪም የሚቆጥብ ሆኖ ነው ያየሁት። ተቋማት በአንድ አካባቢ አገልግሎት መስጠት መጀመራቸው የመልካም አስተዳደር ችግሮችን ለመፍታት እንደሚያስችል የተናገሩት ደግሞ የወረዳው ትምህርት ጽህፈት ቤት የስርዓተ ትምህርት ባለሙያ አቶ ጀጃው ኃይሉ ናቸው። የማቴሪያል እጥረት ስላለ አንዱ ከአንዱ ተበድሮም ለመስራት ቢሆን አመቺ የሆነ እንትን ነው ያለው ማለት ነው እና ጊዜም ይቆጠባል። ቅድም እንዳልኩ የመልካም አስተዳደር ችግርም ይፈታል። ምክንያቱ እዛ አንተ ከአንድ መስሪያ ቤት ተቀምጠ በዛ ያለ መስሪያ ቤት ሄድ ስትለው ተገልጋዩ ምን እንደዚህ ያደረጉ እንደዚህ ያደረጉ ብሎ የማጉረም ረብስ ሊያመጣ ይችላል። አሁን እዚህ ሆነ በአንድ ተሳስበ ተማክረ እሱ የሚፈልገውን ነገር በጊዜው አስተናግደ ስትልከው፣ ግን የመልካም አስተዳደር ችግርም የመቅረፍ እድል ያለው ሁኔታ ነው ማለት ነው። በሀገር ውስጥና በውጭ ሀገር የሚኖሩ ወገኖች ሀሳባቸውን፣ ገንዘባቸውንና ጉልበታቸውን በማቀናጀት የወረዳውን የመሰረተ ልማት ችግር ለመፍታት የበኩላቸውን እንዲወጡ ጥሪ ቀርበዋል። በተፈጥሮ ሀብት አጠቃቀም በተከናወነ ተግባር ደኖች ዘላቂ ጥቅም እንዲሰጡ መደረጉን በምዕራብ ጎንደር ዞን መተማ ወረዳ የዘላቂ ተፈጥሮ ሀብት አጠቃቀም ጽህፈት ቤት አስታወቀም። ጽህፈት ቤቱ የተራቆተውን የደን ሀብት በማልማት አርሶ አደሮችንና ሴቶችን ተጠቃሚ ለማድረግ ያከናወናቸው ተግባራት በመተማ ወረዳ የመስክ ምልከታ ተካሂዶባቸዋል። መረጃው የምዕራብ ጎንደር ዞን መንግስት ኮሚኒኬሽን ነው። ደረጀ ደርበው ያቀርበዋል። በምዕራብ ጎንደር ዞን መተማ ወረዳ ዘላቂ የተፈጥሮ ሀብት ልማትና አጠቃቀም ጽህፈት ቤት ባለፉት ዓመታት በተከናወነ የተፈጥሮ ሀብት ልማት ጥበቃ ስራ ለአካባቢው ማህበረሰብ ዘላቂ ጥቅም እየሰጡ ነው ተብሏል። ጽህፈት ቤቱ የተራቆተውን የደን ሀብት በማልማትና በመጠበቅ ያከናወናቸውን ተግባራት በመተማ ወረዳ የመስክ ምልከታ ተካሂደዋል። ዘላቂ የተፈጥሮ ሀብት ልማትና አጠቃቀም መተማ ፕሮጀክት በተለያዩ ቀበሌዎች አዳዲስ ችግኞችን በመትከልና ያሉትን በመንከባከብ በአካባቢው የሚገኙ ተፈጥሮ ሀብት ዘላቂ ጥቅም እንዲሰጥ ሲሰራ መቆየቱን የጽህፈት ቤቱ ስራ አስኪያጅ አቶ ሙሀባው ታጁ ተናግረዋል። በዋነኛነት የእጣን በቀል የተፈጥሮ ደኑን በመጠበቅ እና ዘላቂ ጥቅም እንዲያገኝ በማድረግ በርካታ ስራዎችን እየሰራን እንገኛለን። በተለይም ደግሞ ደኑን ስናስጠብቅ በስድስት ቀበሌዎች ስምንት የተፈጥሮ ሀብት ህብረት ስራ ማህበራትን በማደራጀት አሳታፊ የደን ሀብት አስተዳደር ማዕቀፍን ታሳቢ አድርገን ወደ 2852 የሚሆኑ ተጠቃሚዎች ላይ ነው ስራ እየሰራን የምንገኘው። ፕሮጀክቱ አርሶ አደሩንና ሴቶችን በማደራጀት በንብ ሀብትና በዕጣንና ሙጫ ተጠቃሚ ከማድረግ ባለፈ የበረሃማነት መስፋፋትን ለመከላከል የደን ሀብት ልማት ላይ ሲሰራ መቆየቱን ኃላፊው አስረድተዋል። ወደ መቶ የሚሆኑ ዘመናዊ ቀፎዎችን ለአርሶአደሩ አደሩ አቅርበናል። ከዛ ባሻገር እጣን ለሚያለሙ አርሶ አደሮች ደግሞ የእጣን ምርቱን ጥራት ለማሳደግ በእጣን ማበጠርና ደረጃ ማውጣት ስልጠናዎችን ሰተናል። በዘላቂ የተፈጥሮ ሀብት አጠቃቀም ስልጠናዎችን ሰተናል። በተለይም ደግሞ የበረሃማነትን መስፋፋት ለመቀነስ በርካታ ተግባራት እያከናወን ነው የምንገኘው ማለት ነው። ዘላቂ የተፈጥሮ ሀብት ልማትና አጠቃቀም መተማ ፕሮጀክት በጣንና ሙጫ እንዲሁም በማገዶ ቆጣቢ ምድጃ ማምረት የስራ ዕድል የተፈጠረላቸው ግለሰቦች ሀብት በማፍራት ውጤታማ መሆናቸውን ተናግረዋል። ወደ ሀያ አራት የሚሆኑ ዘመናዊ ቀፎ ተሰጠን ያው ወደ ስራ ቤት ናም ሰራርተን ስራ ጀምረናል። በእጣን ማምረት በኩል በጆንያ ማገዝ በመጋዝን ራሱ መጋዝን ቢሮ ሰርቶልናል። ምርታችን በጥራት እንዲሰበሰብና በጥራት ወደ ገበያ እንዲደርስ በርካታ ድጋፍ እናገዛ እያደረገልን የቆየ ፕሮጀክት ነው። ለሁለት ቡድን ተከፈልን የምንሰራው ያው ማጎ ቁጠባ አባል የሆነውን በሙሉ እያሳተፍ ምናያለን። ከዛ ውጭ አባል ካላደለው ሰው ፍላጎት በጣም አለው እየፈለገው እያንሰው ነው ያው የምንሸጥለት አባል ላላደለው ስድስት መቶ ብር አባል ለሆነ ሁለት መቶ ብር እንግዲህ አውራጅ ድርጅት ወረዳናላ አራት መቶ ብር ያደርግልኝ። እንግዲህ ስንጋግር ነጽነታችንን አግኝተን እንጋገራለን። የምዕራብ ጎንደር ዞን አካባቢና ደን ጥበቃ ጽህፈት ቤት የደን ባለሙያ አቶ መኳንን ደረበ በዞኑ ያለው የደንና የተፈጥሮ ሀብት ለማህበረሰቡ የስራ እድል በመፍጠር ሚናው የጎላ ነው ብለዋል። እንደኛ ዞን ለምሳሌ በቋራ መተማ፣ ምዕራብ አርማጮ በዚህ የጣን በማምረት የተደራጁ ወጣቶች ወደ ሰላሳ ስምንት ማህበር አሉ ሰላሳ ስምንቱ ማህበር ህጋዊ እውቅና ተሰጧቸው ተደራጅተው በእጣን ማምረት እጣን አምርተው በመሸጥ ገቢያቸውን ያሳደጉ ማህበራት አሉ። እንግዲህ ይሄ ፕሮጀክት በደን ጥበቃው ላይ በደን ልማቱ ላይ እንድንሰራ እንድንደግፍ በበጀትም በስልጠናም በተለያየ ነገርም እየደገፈን ያለ ፕሮጀክት ነው። ፕሮጀክቱ ከተቋቋመ ከ2011 ጀምሮ በአካባቢው በደን ልማትና በተፈጥሮ ሀብት ጥበቃ ውጤታማ ስራዎች ማከናወኑን በመስክ ምልከታው ተገልጸዋል። በጤና ተቋማት ክትትል ማድረግ ለጤናማ እናትነት አስፈላጊ ነው ሲሉ በትክል ድንጋይ ጤና ጣቢያ የእርግዝና ክትትል ሲያደርጉ ያገኘናቸው እናቶች ተናገሩም። አሰራርን በማሻሻል ሁሉም እናቶች በጤና ተቋማት አገልግሎት እንዲያገኙ በማድረግ የሚደርስባቸውን እንግልት ለመቀነስ እየሰራ መሆኑን የላይ አርማጮህ ወረዳ ጤና ጥበቃ ጽሕፈት ቤት አስታውቋል። ቃል ኪዳን ኃይሌ ተጨማሪ ዘገባ አላት። የእርግዝና ክትትል በማድረግ በጤና ተቋማት መውለድ ለእናቶችና ጨቅላ ህጻናት ጤንነት ወሳኝ ነው። አንዲት እናት በእርግዝና ወራት ለስምንት ያክል ጊዜ በጤና ተቋማት ክትትል ማድረግ እንደሚኖርባት ያነሱት በትክል ድንጋይ ጤና ጣቢያ የእናቶችና ህጻናት ክትትል ባለሙያ ሲስተር ሽምልጃሽ አወቀ እንዳሉበት የጤና ሁኔታም በጤና ተቋማት ቆይተው የህክምና ክትትል ማድረግ የሚገባቸው እናቶች መኖራቸውን አስረድተዋል። ያው መጀመሪያው ቅድመ ወሊድ ነው ከአረገዙ በኋላ ደግሞ ከጸነሱበት ጀምሮ ክትትል እንዲያደርጉ ነው። ያ ክትትል ደግሞ በዚህ በላብራቶሪም ሆነ በማንኛውም ነገር ብዙ አገልግሎት ያገኛሉ። ሾተላይ ምርመራ፣ የጉበት ምርመራ፣ የአባለዘር በሽታ ምርመራ፣ የደማቸው መጠን ያ ሁሉ በላብራቶሪ በሽንታቸው ኢንፌክሽን አለ የለም፣ ህመም አለ የለም የሚለውን ያንን ሁሉ ምርመራ ያደርጋሉ። መጀመሪያ ክትትል ማድረጋቸው ምንድን ነው ለእሷም ጤና፣ ለህፃኑም ለትውልዱም ጤና ማለት ነው። ሁሉን የጤንነታቸው ሁኔታ ይታወቃል። በጤና ተቋማት ክትትል ማድረግ አስፈላጊ መሆኑን ያነሱት በትክል ድንጋይ ጤና ጣቢያ የእርግዝና ክትትል ላይ ያገኘናቸው እናቶችም በተቋሙ ስላገኙት አገልግሎት ነግረውናል። ምጥን ወርቁ ዛሬ ልመረመር መጥቻለሁ። አገልግሎት አግኝቻለሁ። ጥሩ አገልግሎት ነው ያገኘ። ጥሩ ነገር ነው የሚሰጠን። ተተከታተል ነው ለሁሉም ነገር ጥሩ ነገር ነው የምናገኝ። ደንብ ቢያንሰንም እናገኛለን። ከዚህ የ የበክሩን የወለድኩትን እንደዚህ የጤና ጣቢያ ነው የወለድኩት። አቅም ቢያንሰይ የአቅም ጉዳይ የውሃ ምግብ ምናም ሲተከለልይ ደህና ወለድኩ ዛን ዘመን ብላለሁ እና ወደ ክትትሉ ስመጣ ያገኘው ጥቅም ሰውነቴ በጣም ሲሞቅ ብኝ ነበር። ከዛ መጥቼ የሆነ ክኒን ወሰድኩ። ስወስድ ያነ ሙቀቱ ቀነሰልኝ። ከዛ በኋላ ደግሞ እንትን የሆነ ፈሳሽ ፈሰሰኝ ና መጥጀ ምርፊ ወሰድኩ ከዛ በኋላ አቆመል። የእርግዝና ክትትል አለማድረግ እንዲሁም በጤና ተቋማት አለመውለድ በእናቶችና ሕጻናት ጤንነት ላይ እክል የሚፈጥር መሆኑንም ሲስተር ሽምልጃሽ ይገልጻሉ። በመጡ ቁጥር የደም ግፊት ይለካሉ። ቤት ወሊድ ካለ ደም መፍሰስ አለ፣ ደም መፍሰስ ከወለዱ በኋላ ደም መፍሰስ አለ። የእንጭስት ውሃ አሁን ለምሳሌ መታካል ተከታተለች። የእንጭስት ውሃ ካነሰ መጡ በቀረበ ጊዜ የልጅ ይታፈናል እዛ ውጭ ደግሞ ምጥ ላይም ማእተኛ ካላገዛት ታፍኖ ለብዙ ጊዜ እንትን ካለች ታፍኖም ሊሞት ይችላል። ማህጸኗም ሊፈነዳ ይችላል። ስለዚህ ቤት ወሊድ ያው በጣም ጉዳት ስላለው አይደለም። እሷ እናትየዋም ጉዳት ስለሚደርስባት አለ መከታተሉ ምንድነው ለእናትየዋም ለህፃኑ ጉዳት ስላለው ነው ማለት ነው። የላይ አርማጮህ ወረዳ ጤና ጥበቃ ጽፈት ቤት ኃላፊ አባው ባይተኩስ በወረዳው ስድስት ጤና ጣቢያዎች መኖራቸውን ጠቁመው እናቶች በጤና ተቋማት የእርግዝና ክትትልና የወሊድ አገልግሎት እንዲያገኙ ከግንዛቤ ፈጠራ ስራ ጀምሮ ተቋማት የሚሰጡትን አገልግሎት ለማሻሻል እየተሰራ መሆኑን አስታውቀዋል። የወሊድ አገልግሎት አለ፣ የድህረ ወሊድ አገልግሎት አለ። እናቶች ደግሞ እንደዚሁ ለወሊድ ሲቀረቡ ኦልሞስት አንድ ወር ሲቀራቸው የእናቶች መቆያ ላይ መጠው ያርፋሉ። ከዚህ በተጨማሪ ደግሞ እንደገና የሚድዋይፍ ባለሙያዎች በሁሉም ቀበሌዎች ማለት በሚቻል መንገድ እየተንቀሳቀሱ የነብሰጡር ኮንፈረንስ ይሰጣሉ። እናቶች ተቋማት ላይ እንዲመጡ እንዲወሉ የማድረግ ስራ ኮንፈረንስ አለ። ወይም ምጡ ሲራዘም እና የተለያየ ኮምፕሊኬሽን እንደሚገጥም በሰዓት እናቶችን ወደ ጎንደር ሆስፒታል ድሮ ሪፈረስ እንደነ ነበር። አሁን ላይ ግን እዚህ የኦአር ወይ ኦፕሬሽን ስራ እየተሰራ ነው። እዚህ ይሄ የእናቶችን እንግልት ይቀንሳል። የእናቶችን ወጪ ጠቅላይ ወጪ ይቀንሳለኝ። ጤናማ ቤተሰብን ለመፍጠር በጤና ተቋማት የሚሰጠውን አገልግሎት በተገቢ መንገድ መጠቀም አስፈላጊ መሆኑ ተመላክቷል። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጅናቸው ዜናዎች እነዚህን ይመስሉ ነበር። ከዜናዎቹ ጋር ተስፋ ያጠገብ ነበርኩ። ጤና ይስጥልን።